ማይክ ከኋላ ያለው ባክግራውንድ የተቀመጥኩበት ወንበር ቴብሉን ጨምሮ ፍካፍከት ኒው ፕሮጀክት የሚለውን ከፍትና መጀመሪያ ለባክግራውንድ ልናደርግ የፈለግነው ቦታ እንሄዳለን። በእኔ ኬዝ አሁን ባክግራውንድ ላደረግ የፈለግኩት ፎቶ አለኝ፣ ከጉግል ላይ ያወረድኩት ማለት ነው። የቱን ልምረጥ? ይህም ፎቶ ልምረጠው፣ ይሄ በጣም ደስ ይላል። አዳረጋለሁ። ከዛ አድ የሚለውን ስትነኩት ወደ ካፕከት ይገባላችኋል። ካፕከት ላይ ካስገባችሁ በኋላ አሁን ደግሞ እዚህ ላይ ይህን እንደ ባክግራውንድ ተጠቀምኩ፣ ወንበሩንም እንደ ትክክለኛ ወንበር አስመስዬ መጠቀም ነው የፈለግኩት። አሁን ቪዲዮን ነው የማስገባው። ቪዲዮን ለማስገባት ደግሞ ከታች ትመጡና እዚህ ጋር ኦቨርላይ፣ ይህን ሴሌክት ከሆነ አይመጣላችሁም። ሴሌክት ሳታረጉ ኦቨርላይ የሚለውን ትነኩና አድ ኦቨርላይ ትላላችሁ ማለት ነው። አሁን አድ ኦቨርላይ ስትሉ ቪዲዮ ስለሆነ በቪዲዮ ስር ነው ያለው፣ ቪዲዮ የሚለው ውስጥ እገባላችሁ። ይህን ቪዲዮ ነው ማድረግ የፈለኩት። ሴሌክት አረኩኝ፣ አድ እለዋለሁ ማለት ነው። እንደምታዩት ይሄ ቪዲዮ ገባ። የዚህን ቪዲዮ የማንፈልገውን ፓርት መቁረጥ እንችላለን። ይህን ለመቁረጥ ባጭሩ አንደኛ እላዩ ላይ እንደዚህ ክሊክ አድርገን ከታች ስፕሊት የምትለዋን በመንካት የማንፈልገውን ክሊክ አድርገን ዲሌት ማለት አንድ የመቁረጫ አማራጭ ነው። ይህንንም እላዩ ላይ ጫና አረግና በጣት ከያስኩ በኋላ እስከ መጀመሪያው ድረስ አስጠገዋለሁ ማለት ነው። ሁለተኛው ደግሞ የመቁረጫ አማራጭ ላዩ ላይ ክሊክ አድርግና ይችን ነጫዋን ጊዜ ወደሚቆረጥበት አቅጣጫ እንደዚህ አስጠገዋለሁ። ልክ ሳስጠጋው እየቆረጠው ነው የሚመጣው ማለት ነው። ከዚህ ይህንን መልሰዋለሁ ወደ መጀመሪያው ከመጀመሪያው ከባክግራውንዱ ጋር እንዲጀምር እስከ መጀመሪያው ድረስ ልክ መጀመሪያ ላይ ስታረጉት ንዝር ያደረጋችኋል የዛን ጊዜ ትተውታላችሁ ማለት ነው። አሁንም ከዚህ በኩል የማንፈልገው ፓርትን እንዲሁ ክሊክ አድርግና ስፕሊት የምትለዋን ነካለሁ። ከዛ ዲሌት ማድረግ የፈለግ ነው ከቀኝ በኩል ያለውን ነው። እሱን ክሊክ አድርግና ከታች ዲሌት ትለዋለሁ ማለት ነው። አሁን ይሄ ቪዲዮ ገባልኝ ማለት ነው። አሁን እንግዲህ ቀጣዩ ስራ የሚሆነው የዚህን የቪዲዮ ባክግራውንድ ማስወገድ ነው ማለት ነው። እሱንም ለማድረግ ቪዲዮውን ሴሌክት ካረኩ በኋላ ከታች እንደዚህ ወደ ጎን እየጎተትኩ ሪሙቭ ባክግራውንድ የምትለው ዋሰት መጣለኝ። እሷን እነካለሁ ማለት ነው። ይሄ ቪዲዮ ግሪን ስክሪን ከኋላ አርጌ ስለቀረጽኩት በክሮማኪ ማስወገድ እችላለሁ ማለት ነው። ከዛ በኋላ እንዲወገድ የፈለግነው ነው ከለር ላይ ይችን እንደዚህ እናረጋታለን። ይሄው አሁን ኦልሬዲ ሪሙቭ አደረገልኝ። ስለዚህ ለማስተካከል ይችን አረንጓዴ ትንንሽ የቀሩ ነገሮች ለማስተካከል ይችን እንደዚህ በማጀስት በማድረግ ሙሉ በሙሉ ከለሩ ሪሙቭ እንዲሆን እናረጋለን። በታችኛዋ ሻዶዋን እናስተካክላታለን። ወደዚህ በመጎተት ወደዚህ በማድረግ ልክ ትክክለኛ እንትን እስከሚመጣለን ድረስ እናስተካክልበታለን። ልክ በቃ ተስተካክሏል ብለን ስጨርስ ራይት እናደርገዋለን ማለት ነው። አሁን ተስተካከለ። ከዛ ይህን ቪዲዮ አጀስት አርጎ ማስቀመጥ ነው የሚሆነው። ወንበሩ ላይ ትክክል ሆኖ እንዲቀመጥልኝ በቃ እንደዚህ ላርገው፣ አውረዲ አሁን አሪፍ ነው። ከዛ ሁለተኛው የሚሆነው ደግሞ ለዚህ ቪዲዮ የሚሆን ጠረጴዛ ማስገባት ነው ማለት ነው። በፊት ለፊት ማስገባ የፈለግኩትን ጠረጴዛ ከታች አሁንም አድ ኦቨር ላይ የምትላለች እሷን ክሊክ አደርጋለሁ። ጠረጴዛው ያለው በፎቶ መልክ ስለሆነ ቴብሉ ፎቶ ላይ መጣና ከዚህ ጋር መጥቼ ይህን ቴብል ነው የምፈልገው። ሴሌክት አረግኩት አድላለሁ ማለት ነው። ከዛ የጠረጴዛ ገባ ላይ ማለት ነው። ይሄም እስከመጨረሻው ቪዲዮ እንዲሆን እንደዚህ ጎትተን በቪዲዮ ልክ እናረገዋለን ማለት ነው። እንደዚህ አስገባ ነው ማለት ነው። ስለዚህ ይሄን ጠረጴዛ አሁን ክሊክ አድርግና አሰፋዋለሁ ማለት ነው። እንደዚህ አስፍቼ ፖዚሽኑ ደግሞ እንደዚህ አድርጌ ይሆናል ብዬ በማስብ ቦታ ላይ እተወዋለሁ ማለት ነው። አሁን እንደዚህ ገባ አለ ማለት ነው ጠረጴዛችን። ሁለተኛ አድ ማረገው ነገር ደግሞ አሁን ኦቨርሌይ ልና ከጠረጴዛው ከታች በኩል ያለው ነገር እግሬ ምናምን ይታያል። እሱን ለመሸፈን አሁን እዚሁ ላይ እመጣና መጀመሪያ ያዘጋጀኋቸው ፎቶዎች ስላሉ ይሄንን አድላለሁኝ። ከዛ በኋላ ይህን ከፈለኩ እንደዚህ ሰፋ አረገዋለሁ። ከዛ ወደ ታች አረግና ልክ በደንብ ሰፋ እናርገው ሙሉ በሙሉ እንዲሸፍንልን ማለት ነው። ከጠረጴዛው ከታች እንደዚህ እንሙላው ማለት ነው። ልክ አሁን የጠረጴዛው ፓርት መሰለ። ስለዚህ ይህም ሙሉ በሙሉ እንዲሆንልን እንደዚህ እንጎትተዋለን። እስከ መጀመሪያው ድረስ እናርገዋለን። እስከ ቪዲዮ መጨረሻ ድረስ ይሆናል ማለት ነው። በግማሽ ከተው ነው ልክ ቪዲዮ ፕላይ አድርጎ ሲያበቃ ቁርጥ ብሎ ይቀርብናል ማለት ነው። ኦኬ አሁን ደግሞ መጨረሻ ላይ ላረግ የፈለኩት ምንድነው ማይክ አድ ማድረግ ነው። እሱንም አሁንም እዚጋ መጣና አድ ኦቨር ላይ ላለሁኝ። ከዛ በኋላ ማይክ ማይክ ለምሳሌ አድ አልኩት። አሁን እዚህ ጋር ያልነገርኳችሁ ነገር አለ። አሁን ይሄ ማይክ እንዲሁ ማስገባት አልችልም። እንዲሁ ባስገባው ቪዲዮን ይካለዋል ማለት ነው። ስለዚህ ኤክስ አድርግና አንድ ነገር ላሳያችሁ እዚህ ጋር። እሱንም ምን ጋር መጣ መሰላችሁ? ይቺ ኢንሹት የምትለዋን አፕሊኬሽን አውርዷት። ከዛ በኋላ ፎቶ ምትለዋን እንነካለን። ከዛ ነው የምትለዋን እንነካና ባክግራውንዱ ሪሞቭ ልናደርግ ይፈልግ። ማይክ ላስገባው። አሁን ነጭ ባክግራውንድ አለ። ነጭ ባክግራውንዱ ለማስወገድ ከታች እመጣና ከታውት እለዋለሁ ማለት ነው። ልክ ከታውት ስለው ተመልከቱ። ዋው አሁን በቃ ነጩ ነገር አስወገደልኝ። ከዛ ይቺን ራይት አድርግና ኤክስፖርት እለዋለሁ ማለት ነው። ኤክስፖርት አድርጌ ስጨርስ ሴቭ አለልኝ። አሁን አገኘዋለሁ ማለት ነው። ካፕካት ላይ ገብች ኦቨር ማስታወቂያውን ስኪፕ እንለዋለን። አሁን ሪሙቭ ያደረግኩትም ይሄው እና መጀመሪያ ላይ መቶልኛል። ሴሌክት አረኩት ከዛ አልኩት ማለት ነው። ማይኩ ፖዚሽኑን ካስተካከለን በኋላ ለምሳሌ በቃ እንዲመስልልን እንደዚህ እናደርግ። ኦኬ አሁን በመጨረሻ ደግሞ ምን አድርግ እንችላለን? ከዚህ በኋላ የለም ስለዚህ እዚሁ ልክ መሆን አለበት ማለት ሲኒ ከዛ ሳይዟ በጣም ስለተለቀ እናሳንሳታለን። ከዛ እዚህ ጋር ጥንት ይብሏል ላይ እንዲመስል ማለት ነው። እሺ እንደዚህ አድርገን እዚህ አካባቢ እናድርጋት። አሁን ይችንም ከታች እንደምታዩት የተወሰነ ፓርት ስለሆነ ያለችው ከመጀመሪያ እስከ መጀመሪያው ወደዚህም ደግሞ እስከ መጨረሻው ድረስ እናስገባለን ማለት ነው። አሁን የማንፈልገውን ፓርት መቁረጥ እንችላለን። እንደዚህ አድርገን አስተካክለን ከጨረስን በኋላ ቪዲዮውን ፕሌይ ብለን እንየው። ዋው